ሰላም ሰላም የኢትዮ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ እዚህ ቪዲዮ ላይ እንደምታዩት በጣም ቆንጆ ና የሚጣፍጥ የሰላጣ አይነት ነው ይሽላችሁ የመጣሁት። ቀጥታ ወደ አሰራሩ ስንገባ እዚህ ጋር ሰላጣ፣ ኪውከምበር፣ ቲማቲም ና አረንጓዴ ወይን ወይም ግሬፕስ ተጠቅም ያለው። እዚ ጋር ደግሞ ሁለት ኩባያ የተቀቀለ ኪንዋ አድርግ ያለሁኝ አንድ ኪያን ቱና በውሃ ሶክድ የሆነ ቱና ማለት ነው። እዚ ጋ ደግሞ ለድሬሲንጉ የተጠቀምኩትን ግብአቶች በእንዲህ በምታዩት መልኩ እዚ ጋ ጽፌላችኋለሁ። ከዛ እነሱ እንደዚህ አንድ ላይ በማዋሃድ በጣም ጤነኛ ፊሊንግ የሆነ ለምሳ ለራት የሚሆን ለልጆቻችን ለራሳችን በጣም ቆንጆ የሰላጣ አማራጭ ነው። እንደዚህ የአየሩ ቀዝቀዝ ሲል ብዙ ሰላጣ መብላት ደስ ለማይለን ሰዎች በእንዲህ መልኩ አድርገን ቆንጆ አጣፍጠን መስራት መጠቀም እንችላለን። እዚህ ጋ ደግሞ እኔ አቮካዶ ተጠቅሚ ያለሁኝ በጣም ፊሊንግ ነው። እጅግ በጣም ጥግብ አድርጎ ለረጅም ሰዓት የሚያቆየን የሰላጣ አይነት ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። ይህንን ቪዲዮ ከወደዳችሁት የምሰራቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ ካላደረጋችሁ እያደረጋችሁ፣ ቤተሰብ ሆኑ፣ ላይክ ሼር አድርጉ፣ ለሌሎች እንዲደርስ ኮሜንት እያደረጋችሁ አበረታቱኝ። ከዛ ኦሊቭ ኦይል መጨረሻ ላይ አድርጊ ያለሁኝ አቮካዶ እንደዚህ በምታዩት መልኩ በደንብ አድርገን ከቱናው ጋር ከሌላው ግብዓት ጋር እንቀላቅለውና ለመበላት እንደዚህ ዝግጁ እናደርገዋለን ማለት ነው። እጅግ በጣም የሚጣፍጥና ቆንጆ የሰላጣ አይነት ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። ቪዲዮን ከወደዳችሁት ላይክ ሼር ማድረግ እንዳትረሱ። ኮሜንት እያደረጋችሁ ቤተሰብ ሁኑ ላለሁኝ በቃ ይህንን ይመስል ነበረ። ስላያችሁ አመሰግናለሁ። እጅግ በጣም ቆንጆ የሰላጣ አይነት ነው። ባይባይ